በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ዑራኤል። አፈቅሮ ፈድፋደ። ቅዱስ ዑራኤል ሆይ ከመልኮች ሁሉ ይልቅ የአንተን መልክ መልክአ ጸሎት እንወዳለን። የመልክህ ስነ ጽላል በደመ ወልድ እግዚአብሔር የታተመ ነውና። ቅዱስ ዑራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተነ። በለ ተሰቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና፣ ስለ ክብርህ የሰማይ መላእክት አደነቁ። ለተፈጥሮ ተከ ቅዱስ ዑራኤል ሆይ ያለ መናገር በጥንት አድምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እንላለን። ቅዱስ ዑራኤል ሆይ የይቅርታና የቸርነት ክቡር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነትህ ዘወትር ከጥፋት ያድናልና ለዝክረ ስምከ ከማርና ከወተት ይልቅ ለሚጥመው ስም አጠራር ሰላም እንላለን። ቅዱስ ዑራኤል ሆይ ክፍል ወይም ክንፍ በደሞወልድ ወልድ እግዚአብሔር የተነከረ የታለለ ነውና ለዓለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ስልጣን በክብር ከፍ ከፍ አደረገ። ለስር ተርስ ከቅዱሱ ዑራኤል ሆይ እሳታዊ ለሆነ ስር ተርስህና ለርስህም ሰላም እንላለን። ቅዱስ ዑራኤል ሆይ ባህረ እሳትን በዋና የምታሻግር ዋናተኛ ነህና ከዚህች ዓለም የጥፋት ባህር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁልጊዜ እንማልድሃለን። ለአዕይንቲከ ቅዱስ ዑራኤል ሆይ ችግረኞችን ለሚመለከቱ አይኖችህና የቅዱሳንን ጸሎት ለሰምተው ወደ እግዚአብሔር ለሚያቀርቡ አዛኖች ሰላም እንላለን። ቅዱስ ዑራኤል ሆይ ቀይሃን እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቱ ልዩ ማዕዛ ላላቸው አናፎችም ሰላም እንላለን። ቅዱስ ዑራኤል ሆይ የደጋጎች የምስራቃውያን የሰብአ ሰገል መሪ ኮከባቸው አንተነ እግዚአብሔር ወልድ ከድንግል ማርያም በስጋ በተገለጸ ጊዜ እስከ ቤተልሔም እየመራህ አድርሰሃቸዋልና ለከናፍሪከን። ቅዱስ ዑራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም እንላለን። ቅዱስ ዑራኤል ሆይ ትጉህ የሆንህ የትጉሃን መላእክት አለቃ እንደመሆንህ ሁሉም አለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደሞኛን የቅዱስ ወንጌል ልጆች አድነን ቤዛም ሁነን ለቃል። ከቅዱስ ኡራኤል ሆይን በደዌ ስጋ በደዌ ነፍስ የተያዙትን ህሙማን ለሚፈውስ ቃልህና እስትንፋስ ሰላም እንላለን። ቅዱስ ኡራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደምን እንደባረካት፣ እንደዚሁ ቤተ መቅደስህን ህያው በሚሆን በክርስቶስ መስቀል ባርካት። ለጉሬከ ቅዱስ ኡራኤል ሆይ የሚያስፈራና የሚያስደነግጥ መብረቅነት ከተጎናጸፉ ጽፉ ክንፎችና መትከፍትህ ጋር ባለመለያየት በስረ ወጥነት ለሚገኙ ክሳድህና ጉሬ ሰላም እንላለን። ቅዱስ ኡራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ በምድር ላይ በምትረጭበት ጊዜ የታምራት አለማነቅ ድምጽ ድምፅ በምድራችን ላይ ተሰማ አስተጋባ። ለዘባንከ ቅዱስ ዑራኤል ሆይ የምስጋናን መጎናጸፊያ የተጎናጸፈ ዘባን ሰላም እንላለን። የቅዱሳንን ጸሎት ጸሎት ተቀብሎ በፈጣሪ ፊት ለሚያሳርግ እንግዳህም ሰላም እንላለን። ቅዱስ ዑራኤል ሆይ የሱራፌል ጓደኛ፣ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆን በፈጥ በፊት የምንመላለስ የኛን ጸሎታችንን ወደ አባ አቅርብልን አድርስልን የዓለም ባለሟል የታመንክ አማላጅ ነህና ለህጽንከ ቅዱስ ዑራኤል ሆይ የመስቀል ምልክት ያለበትን የታምራት እና የማዳን በትረ ተአምር ለጨበጡ እጆችህና ህጽንህ ሰላም እና ሰላምታ ይገባል። ቅዱስ ዑራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተካታዮቿ ከዮሴፍና ከሰሎሚ ጋር ማርያምን እየመራህ ከምድረ ሎዛ እስከ ደብረ ቁስቋ ማድረሳታልና። ለጉሬ ከቅዱስ ዑራኤል ሆኝ፣ በተፈጥሮ ህብረታቸው ለሚያስደንቁ ለእጅህ መዝራትና ክንድህ ለወርችህና ለመዳፍህ ሰላም እንላለን። ቅዱስ ዑራኤል ሆይ ማህበርን የምትባርክ ደገኛ ካህን ህኮን፣ በየጊዜው እርዳን ጠብቀንም ለጠላት ማሳልፋት ትጸን እርዳታ ሀገርን ከጥፋት ህዝብን ከስደት ያድናልና። ሰላም እብልላ አዳቢከ ቅዱስ ዑራኤል ሆይ ለእጆች ጣት ሰላም እንላለን። በጣቶችህ ጫፍ ላይ ለሚያንጸባርቁ ጽፍሮችህም ሰላም እንላለን። ቅዱሱ ዑራኤል ሆይ የምስጋናን ለውዝ ገውዝ ያስክ ነበልባላዊ ሙሽራ እንደሆነ ከአንተ ዘንድ ከሚመነጭ እዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን እየተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ለገበዋቲ ከቅዱሱ ዑራኤል ሆይ እሳታዊውን አክናፍ ለተጎናጸፉ ጎኖች ሰላም እንላለን። በሕይወት ምስጋና መብል ለተመላ ከእርስህም ሰላም እንላለን። ቅዱስ ዑራኤል ሆይ በብርሃናት ሁሉ ላይ የተሾምክነህና ከእለትህ የተሰውረን ከክፉ ነገርም ሁሉ ጠብቀን አሜን። ለልብከ ቅዱስ ዑራኤል ሆይ ከህልወት የባህሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ህሊናህና ልቡናህ ሰላም እንላለን። ቅዱስ ዑራኤል ሆይ መልካም ባለሙያ መላካዊ ገበሬ ነህና ከግብረ ዲያብሎስ እንክርዳድ የሀጣንን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥርህ ለ አሜን ውስጥ ከቅዱስ ዑራኤል ሆይ የመለኮት መንፈሳ ኃይል አድሮ ለተቀመጠባቸው ውሳጣውያን ገንዘቦች ሰላም እንላለን። ቅዱስ ዑራኤል ሆይ የተፈጥሮ ባህሪ ከእሳትና ከንፋስ እንደመሆኑ መጠን የአገልጋዮችህን የህይወት ዜና መርከብ የባህር ማዕበል ሞገድ አያንገላታቸውም። መስቀል ዜና በወልድ እግዚአብሔር ደም ታትሟልና ለህን ብር ተከ ቅዱስ ዑራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነብላላዊ ሰይፍን ለታጠቀው ገብህና ህንብርት ሰላም እንላለን። ቅዱስ ዑራኤል ሆይ አምላካችን እግዚአብሔር የህይወትና የቅርታ ዝናብ በምድራችን ላይ ያዘንም ዘንድ እንዲሁም የእርሻችንና አዝምራ በዝናም አምቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምህረትን ማልደ ለምን አሜን። ላቋያ ጺ ከቅዱስ ቅዱስ ኡራኤል ሆይ በአንድነቱና በሶስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችህና እሳታውያን አቋያጾች ሰላም እንላለን። ቅዱስ ኡራኤል ሆይ በየጊዜው በየእለቱ በየሰዓቱ የምታስ የምታብብ የሃይማኖት ፍሬ ነህ። አበባነትህም ለሱ የታደሙትን ደስ የሚያሰኝ የመራዊ ክርስቶስ አበባ ነው። ላጋሪ ከቅዱስ ኡራኤል ሆይ ለእርዳታ ፈጽመው ለሚፋጠኑ እግሮችና ሰኮና ሰላም እንላለን። ቅዱስ ኡራኤል ሆይ በስደት ወራት ለድንግል የምድረ ግብጽን መንገድ ያመለከትካት አንተ ነህ። ሶስት ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካታ አንተ ነህና ለመካሄድ ከቅዱስ ኡራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲወል የኩነኔ ፍርድ ለማውጣት የሲወል ጎዳና መረገጫው ለሆነው ተረከዝ ሰላም እንላለን። ቅዱስ ውራኤል ሆይ ከፈጣሪ ቅርታና አስገኝተ የሀጣንን ነፍስ የምትጎበኝ ነህና በዚያች የቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለመቤታችን ድንግል ማርያምና ስለ ልጇ ስለ ኢየሱስ ክርስቶስ በቃል ኪዳንህ እንማጸናለን። ለአጻቢከ ቅዱስ ውራኤል ሆይ ከሁለቱ አጋረ ጉንድ ለበቀሉ አስሩ ጣቶችና ጽፍሮች ሰላም እንላለን። ቅዱስ ውራኤል ሆይ ለሄኖክ ምስጢረ ጥበባትን እንደ ገለጽ እንደገለጽክለት ሁሉም። ከነበልባላዊው መልአክ መልአክ ከቅዱስ ገብርኤልና ከደግኛው ከደቅ ሲዮስ በዓል ጋር በህብረት በሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው አሜን። ሰላም ለቆምከ ቅዱስ ዑራኤል ሆይ ነበልባላዊ አካለ ቆምህና ለእሳታዊ ስነ መልክ ሰላም እንላለን። ቅዱስ ዑራኤል ሆይ ለእዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጽዋ ልቡናን ለመጋት እንደ ተቻኮልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና ያንደበታችንን መስጋና ለመቀበል ፈቃደኛ በመሆን ከሀዘናችን ታረጋጋን ዘንድ በሩጫና በችኮላ ፈጥነ ወደኛና ና። ኦ ዘነዛከ አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨህ ቅዱስ ዑራኤል ሆይ ለአይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠህ ክንፈረድ የትስት ከንፍ መጥተህ አፋጣኝ እርዳታ አድርግልን። አሚን። ኦ ዘከሰትከ አቤቱ የእግዚአብሔር ወልድን ከሙታን ተለይቶ መለተ ሰንበት በስጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አነስት የገለጽክ ቅዱስ ዑራኤል ሆይ ሰማያዊውን ሚስጥረ ነገርና ምድራዊውን መፍቅደ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርት እለት ቅዱስ ዑራኤል ሆይ ይህች የበዓለ ሲመትህ እለት እጅግ የከበረች የተመረጠች እለት ናት። ከድንግል እረፍት በኋላ ቃል ኪዳን የተቀበልክባት ቀናትና ቅዱስ ዑራኤል ሆይ በምመን መስቀል ላይ የተሾምክ ታማኝ አገልጋይ ካህንህና አሳሳች ከሚሆን ከሰይጣን አገዛዝ ነጻ አውጥተ ማህበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችን ታጠጣ ዘንድ የእጅህን ጽዋ ላክልን። አሜን። ኦዛ አመርከ አቤቱ ለጻድቅ ይስሐቅ የስንዴ ዘሩን ጧት ዘርቶ ማታ አጭዶ ወቅቶ ከጎተራዊ ያስገባ ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ቅዱስ ዑራኤል ነ የቅዱሳን እርዳታቸው ቅዱሱ ዑራኤል ሆይ ከሽቱ ይልቅ የመወደድ ጤና መዓዛ ያለህንና የጽጌ ሙሽራ ስለ ጽና ፍቅርህ ፍቅሬ ፍቅራችን ፍቅሬ የኔ ነው እኔም የእሱ ነኝ፣ ፍቅሬ እንደ ነጭ እጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። ናሁ ጸገ እነሆ በቀራኔው ተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ፣ የምስጋና ፍሬንም አፈራ። ቅዱስ ዑራኤል ሆይ ሕይወትን የሚያደስ ማዓዛው የጣፈጠ ተክለ ናርዶስ ነውና፣ ጸና ማዓዛው በህያው ባህሪ በክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማእጠንት ባለ ማዓዛ ማዓዛው የምስጋናችንን ማዓዛ ያጣፍጥልን። አሚን። ስባት ለእግዚአብሔር ካለ መኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛ በአራያውና በምሳሌው ከአራቱ ባህርያተ ስጋ አምስተኛ ባህርይ ነፍስና መከናወኑ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። በዚህም ሰብአዊ የክብር ተፈጥሮ ቅዱስ ዑራኤል ሳይቀር ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርን በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆች እኛን አገልጋዮችህን ከመከራ ስጋ ከመከራ ነፍስ ጠብቀን ዛሬም ዘወትርም ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሊቀ መላእክት ሊቀ ብርሃናት ቅዱስ ዑራኤል ሆይ እኛ ባጎደልን ውዳሴህን ምስጋናህን ሞልተ ተቀበልልን። ኃይለ አጋንንትን አርቅልን። በቃል ኪዳን ተጠብቀን፣ ርኩሳን መናፍስትን ገስጽልን፣ ጉባኤያችንን ባርክልን፣ ከክፉ ነገር ሁሉ ሰውረን፣ ቤተሰቦቻችንን ጠብቅልን፣ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አማልዳ አስምረን ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የሊቀ ብርሃናት የቅዱስ ዑራኤል ለረድኤት በረከቱን ጣም ፍቅሩን አሳድርብን፣ ኃይል ጋንን ትናረቀልን፣ ቤተሰቦቻችንን ጠብቅልን፣ ሀገራችን ጽኑ ሰላም አድርግልን፣ ማህበራችን ባርክልን፣ በዳግም ምጽአት መጣ ጊዜ ለመንግስቱ የበቃን አድርገን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የእለት እንጀራችንን ስጠን ዛሬ። በደላችንን የሚቅር በለን እኛ የበደሉን ሊቅር እንደምንል። አቤቱ ወደ ፈተና ማታግባን፣ ከክፉ ሁሉ አድነን እንጂ። መንግስት ያንተናትና ኃይል ክብር፣ ምስጋና ለዘላለም አሚን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 ኃጢአታችንን የሚያሰሰር ይድን ዘንድ ለዘላለሙ አሚን። ክብር ምስጋና የሆነ አንድ አምላክ ለሚወላ ብለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን።